መናትስ ነን ስትሄዱ ታየ መናትስ እንዲህ የተባባሰ በቃ ከዚህ የባሰች እንደዚህ አይነት ነገር ውስጥ ነው በቃ የሚያስጠላው። ጎሽ እንደዚህ ኮ ራስሽ አስከብራሽ ስትሰሪ ኮ ኔ ወደ ኔ ደስ ይለኛል። የምሬ ነው ምላችሁ እንደዚህ በእናትሽ ምናምን አው እንደዚህ ራስሽን ጀነን እናደርገሽ የሆነ ቆፍጠን እናደርገሽ ስትሰሪ እኔ በጣም ነው ደስ የሚለኝ ማለት ነው። አልቀሰሽ ስትመጪ የሆነ ቦታ ሄደች ተባለ ሲመጣ የዛኔ ነው ደም የሚንተከተከው። ደም ይፈላል፣ ይንተከተካል። በቃ እንዴት ልበለሽ፣ ጨንጓራ ይቃጠላል ማለት ነው። ሰላም፣ ሰላም ውድ ቤተሰቦች፣ እንዴት ዋላችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ለማንኛውም ላይክ እያደረጋችሁ እስከ መጨረሻ ተከታተሉኝ እንግዲህ ለሽ ለኔ ስቲ እያሉ እየለመኗት ነበረ ማለት ነው። እናማ እነ አቤላ እና እነ ኤፍሬም ነገር ግን እምቢ ብላ እንግዲህ ሄዳለች። እሱም አብረሽ ጥፋት አለበት። ነይ ማለቱ ራሱ አንድ ጥፋት ነው አለች ማለት ነው። እና ሩታዬ፣ እሺ እኔም ስህተት ካለብሽ እነግርሻለሁ ብያለሁ ከዚህ በፊት። እና የሩታ እህቶች ደግሞ ትናደዱና አሁን ላይ አታርጉኝም፣ አድርጉኝ ያው ስህተት ሲኖር ይነገራል ብያለሁ። እና ነይ ማለቱ ራሱ ስህተት አለበት አለች። ያ ማለት ስህተት አለበት ማለት ራሱ መጥቶ ለምን አይወ ወስደኝም ወይም ደግሞ ራሱ መቶ ለምን አይለምነኝም? አይነት ነገር ነው። እንደተረዳውት ከሆነ እንደዛ ከሆነ ሩታዬ እናንተ ምን ብላቸዋል፣ አንቺና አቤላ ወደ እኔ ከመጣ ችግር ይፈጠራል፣ ብለሻል። አንቺም አቤላም ደግሞ ወደ ሩታ ጋር ያለችበት ቤት ከሄድ ችግር ይፈጠራል እያለው ነበረ። ምናልባት እኔ በተረዳውት አንግል ነው፣ ውድ ቤተሰቦቼ፣ ይሄ ነው ምለው ማለት ነውና፣ እንደዛ ከሆነ ተሳስተሻል። ስለዚህ ታረቁ እና ግን አብርሃም ራሱ ይምጣ። አብርሃም አንተ ራሱ ማለት ተከትለ ሄደ በቃ፣ ቁፍጥን ብለህ እንደውም የሆነ ቦታ ድረስ ውሰዷት ብለህ ከዛ ያለችበትን ቦታ ችግር የሚፈጥር ከሆነ ሌላ ቦታ ራቅ አድርገዋት ከዛ አንተ ሄደህ እዛ ጋር ጠርተው ከዛ በኋላ ተንበርክጋት ለምነህ መውሰድ እንጂ ወንድምህ ለምኖ እንዲያመጣልህ አታደርግ። አባቴ ሄደህ ራስህ ለምነህ ሚስትህ ወደ ቤትህ ማስገባት ትችላለህ። በዛ ላይ ደግሞ ወደ ቡታጀራ ከሄድኩ አልመለስም ብለዋል እያሉ ነበረ ማለት ነው እና ከማጋ ልትሆነ ቡታጀራ ላይ ከነጻነት ጋር ነጻነት ቁ ትላንትና እንትዋ ትዝታ አቀብረዋለች እኔ ነግሬያለሁ አቃጥለዋለች። ስለዚህ አርፈህ ቁጭ በልና ወደ ሆነ ቦታ ወስደው ከዛ በኋላ እነሱ ቁጭ ባደረጉበት ቦታ ደውለው ጠርተው ይዘህ መሄድ ትችላለህ እንጂ ወንድምህ ለምን እንዲያመጣለህ ወይም ደግሞ አቤላ ለምን እንዲያመጣለህ አታድርግ፣ ማለት ነው። እንዲህ አንዳንድ ማይንዳችሁ በደንብ አድርጋችሁ ተጠቀሙበት እንጂ ወሰኛ መንገር አለብን። እናንተ ዛሬ ኮሩታ የሚያውላኝ ነበረች እኮ እና እንግዲህ እንደሰማቸዋት ከሆነ በተደጋጋሚ ጥፋት እየጠፋ ነው፣ በተደጋጋሚ ችግር እየተፈጠረ ነው። ስለዚህ በተደጋጋሚ ደግሞ እንድጎዳም አልፈልግም፣ እንዲደርስብኝም አልፈልግም ስትልም ነበረ ማለት ነው እና ሩታዬ፣ እውነት ለመናገር እኛ ራሱ እኮ አንፈልግም። እንደዚህ አይነት ጭቅጭቅና ችግር ያለበት የሆነ በቃ የተዝረከረከ ነገር እኛ ራሱ አንፈልግም። ስለዚህ አንቺም ደግሞ ምንም ይሁን ምንም እኔ አያገባኝም። ምንም ይሁን ምንም፣ እንዴት ልበላችሁ፣ ደስ ይለኛል ቆፍጠን ብላ ስትሰራ። እንዴ ስታለቅስ እንዴ የሆነ ቦታ ሄደች ሲባል፣ የእና የእናቷ ቤት ሄደች፣ ሻንጣ ይዛ ወጣች፣ አሁንም ሜሪ ጋር ሄደች፣ እነ ዳኒ ጋር ሄደች፣ እነ ከሌ ቤት ሄደች፣ ሩታ ፈንግጣ ወጣች፣ ሩታ ፍጭ ይፈልጋለ አለች። ረ በለው። እኔ በተለይ ስታለቅስ ደሜ ይፈላለላችኋለሁ። የምሬ ነው ብለ ደሜ እንዲፍልት ይንተከተካል። እናንተም የሚንተከተክ ልጆች አላችሁ። ስለዚህ ካሁን በኋላ ላይ ምንድን ነው ራሷ መጥታ አስከብረው። እች ልጅል ነበረ እንዲሁ ሩታ አጠገብሽ በሆነ እምልበት ቀን ራሱ ነበረ ማለት ነው። ለምን በቃ ጀገን እንድትሴት ልጅንን እንድትለው የምፈልገው እንጂ እንድታለቅስ አልፈልግም። አያቸው አይደለ? እንድታለቅስ የትኛውም ሴት አልፈልግም። ስለዚህ ሩታ ደግሞ አሁን ቆፍጠን ብለሽ ጀገን ብለሽ። እኔ ቁታ ኮራን አለች ብዬ ነበረ። አው እንደዚህ ነው። እንደዚህ አኩሪን ማለት ነው። እንደዚህ አኩሪን ስልሽ ባለሽን ጠበቃ አድርገሽ የምትሰሩትን ነገር የታወቀ ቢሆንም አሁን ብዙ ልጆች አብርሃም እና ሩታ እንዲለያዩ ፍላጎት አላቸው ደግሞ የሆነ ነገር ምናምን የምትል ልጆች አላቸው። እኛ የምናወራው እኮ እኔ በምን አንግል እንደምትረዱት አታዳምጡም። ይሁን ብቻ እኔ አላቅም። ምንድን ነው የምታዳምጡ አታዳምጡንም እንዴ? ምን እንደምንል ምን እየተሰራ እንደሆነ ብዙ ጊዜ ግልጽ እያደረኩ ነበረ። ታዲያ ያንን ትታችሁ የምትሰጡኝ ኮሜንት ወይም ደግሞ ርዕስ ሌላ ነው። ለምንድን ነው የብሬን ነው ብላችሁ እኔ ምን እየተሰራ እንደሆነ እየነገርኳችሁ አብርሃምና ሮታ ይለያያሉ። ይለያያ ያሉ ትዳራቸው ለምንድነው አጥብቀው ማይዙት? ለምንድነው እሷ ሲቀራ ማትለው? እሱስ ለምንድነው የማይለምናት የምትሉ ልጆች አላችሁ። እኔ በደንብ አድረጌ አስረድቻችኋለሁ። ግን የመረዳት አቅማችሁ በጣም ጠባባ የሆነ ልጆች አላችሁ። ስለዚህ በደንብ አድርጋችሁ ተረድታችሁ እንትን ብትሉ በምንድን ነው፣ በደንብ አደርጋችሁ ብትረዱ ደስ ይለናል። እና ለማንኛውም ሩታ እየተናፍቀሽ ነበረ፣ እንኳን ደህና መጣሽልን። ለማንኛውም ያው ዛሬም አይቼሻለሁ፣ ኦንላይን ኦንላይን ቁጭ ያልሽው መቼም ለዚህም ሊሆን ይችላል አላውቅም። እኔ ፎቶ ትፖስታለች ብዬ ነበረ፣ እና ከዚህ በፊት ራሱ ማነሱ እናንተ አምጦለኝ የሰውዬ ማለት ነው ማን ነው? ይሳቅ ይሳቅ፣ ከነ አብርሽ ከነ ሩታ ጋር ስሰራ ስራ ስሰራ አለ ስራ ስሰራ በጣም ይታይልኝ ነበር እስከ ሁለት መቶ እስከ ሁለት መቶ ሀምሳ ሺህ እስከ ሁለት መቶ አርባ ሺህ ይታይልኝ ነበረ። አሁን ላይ ግን አርባ ስድስት ሺህ ከአርባ ሺህ እስከ ሀምሳ ሺህ አይዘልም ብሎ ተናገረላቸዋለሁ እና ከነ ዳኒጋ የስተሰራው ራሱ ሚስጥር አወጣ ማለት ነው። ምን ነበረበት ያኔው ራሱ ግልጽ ብታደርጉ፣ የተወሰነው ተረድቷል። ያልተወሰነው ለነገሩ ሸር የሚያስበው አለ አደለ? የሆነ ሩታን የማይወዷት ልጆች ናቸው ያልተረዳቸው፣ እንጂ ብዙ ብዙ ሰው ተረድቷታል ማለት ተረድ ተረድቷል የምለው ድራማ መሆኑን ማለት ነው ነገር ግን አንዳንድ ልጆች በደንብ አልተረዳችሁም። ያልተረዳችሁ ውስጣችሁ በጣም ሸካራ የሆነ የሆነ ለሰው ልጅ ሸራ የምታስቡ ልጆች ናችሁ። እንደዛ ምላችሁ ያኔ እንደዛ ናችሁ። የሰው ልጅ የፈለገ ነገር ድራማ ነበረ እየተሰራ የነበረው ወይም ደግሞ ስራ ነበረ ብትባሉ ራሱ አምናችሁ ለመቀበል በጣም ያኔ አምናችሁ መቀበል አትፈልጉም። ባጭሩ እንኳን ሊከብዳቸው ይቅርና ማለት ነው በጣም ልትቀበለው እራሱ አትፈልጉ በጭራሽ። ለምን ማንቋሸሽ ነው የምፈልጉት? እሷል ስለዚህ የዛ ያልሄደችም ነበረ፣ ነገር ግን እሱም ሚስጥሩ አውጥተዋል። ቆርጦ ቆርጦ ካላወጣው ሄዳችሁ ማየት ትችላላችሁ ማለት ነው። እዛ ጋ እነ ነጻነትም እንግዲህ አንደምን አገባህ እያለች ነበረ ከነ ማነው ስሙ ከነ ክያጋ ከነ እዩብ እዩብ ነው፣ እዩብ ነው፣ እዩብ ነው እና ከሱ እዩ አዎ፣ ከሱ ጋር እንግዲህ እየተከራከሩ ነበረ። ደግሞ እናንተ እያወቀ እያውቀን አውቀናል፣ በጠራራ ፀሐይ ልትሸውዶና ለምል አሁንም ድረስ ደግሞ ኮሱ ምንድነው እስር ቤት ገብተዋል፣ ፖሊስ ጣቢያ ላሉ ሰሞኑ ሸውዳችሁ ሞታችኋል እኮ እኛ ተሸውደን የምንሞት ሰዎች እኮ አይደለንም። አውቀናል እኮ ደግሞ እኮ ምን እንዳደረገ ታውቃላችሁ? ካሜራ በውስጥ በኩል ተደቅኖለት ማለት ነው፣ ሲቀረጽለት። ኪስ ፌስታል ይዞ ሲገባ እና ያ መግቢያው ነው፣ በውጭ በኩል ነው ካሜራ የተደቅነው። እሱ ደግሞ ምን አደረገ በ ሞክር በውስጥ በኩል ወደ ውጭ ወጣ እና ጽሑፈቱ መስጋን ጉራጌ ዞን ፖሊስ ጣቢያን ምናምን የሚለ ጽሁፉ ደግሞ በበር ቦታ ያለ ነው። እና እኔ ላይ ነው የገረመኝ። አረ በዚህ ልክ አትዋሹ። ፈጣራችሁን አትፈሩም? እንደ እኔ ግን ዛሬ ደስ ብለውኛል። ሁላቸውም የእስልምና እምነት ተከታዮች እንኳን ያደረሳቸው ኢድ ሙባረክ እያሉ ነበረ። ሁላቸውም ማለት ነው። የምሬኝ ነው ምላቸው። ግን አብርሃም ለምንድን ነው ማትለን? ለምንድን ነው ማትለን ለነገር እኮ እንዴት ለምንድን ነው የማትለን እላለሁ። የእናንተው እራሱ ስትለኝ ይቺ ህ አላውቅም። ለምንድን ነው የማትለው አንተ ልጅ እንዴ? ፈመስክ ነው ፈመስክብን። ያኔ ቀድ ብለህ በለንካውን ካሁን በኋላ እውነቴ ነው የምልህና አይሉንም። ሩታም አላለችም ሩታ እንኳን ያኔ ከዛ በፊትም ተጠቅም አታውቅም እንትን። አብርሃም ግን ይል ነበረ። አሁን ጊዜ ግን ምን እንደነካው አላውቅም። አላለም ማለት ነው። ሌላ ይቶ በጠቅላላ እያለ ነበረ። ወሪያ ብዛ መሰለኝ እና ለማንኛው ሩታዬ እንደምንም ብለሽ የሰውን ጨርሱና ወደ ጉዳያችሁ ብትገቡ ደስ ይለናል። ሰርግ ሰርግ አትበሉ ተብለናል፣ ትተናል። ስለዚህ እባካችሁ አታዋርዱን፣ እኛም ለፍልፈን ለፍልፈን ውርደት አታከናንቡን። ስለዚህ ወደ ገደለው ብትገቡ ደስ ይለናል። አብርሃምም ደግሞ ሄደ ወንድምህ፣ ለምን እስኪ ያመጣልህ ድረስ መጠበቅ ሳይሆን አባቴ የሆነ ቦታ ጠብቁኝ ብለ ሄደ ለምነ ተንበርግገ አሁን ዛሬ በናትሽ በናትሽ በናትሽ ሩታዬ ለኔ ስዲ ለኔ ስዲ፣ እንዲሁም ከእግሯ ስር ያደርጋል ያደርጋችሁ። እናንተ ይምረን ብላችሁ እንዲሁ ከግርዋ ስር ያደርጋችሁ። እናንተ ወይ ሰሞኑ ኤፍሬምን በተለይ አፍ ሲል የነበረ አሁን፣ በእናትሽ ሩ ታየ ለእኔ ስቲ፣ በእናትሽ በእናትሽ አላለም? እንደው እንደው ከግርዋ ስር ተንበርከ ይበላቸው እና አንዳንዴ ማለት ነው የሰው ልጅ ታስቀይሙ የሚባለው ለዚህ አይ ወይ ነ መሳቂያ ወንቅ እኳ እንተለች ሰላሙ